መሐመድ አለክ መሐመድ ቁርአን ትቀበላለህ ቁርአን ሐዲስ ቁርአን ሐዲስ የማይቀበላለህ ዶክተር የምትለው ሐዲስ ቢመጣ ሰነዱ ሙተሲል ቢሆን እራሱ ሰነዱ ሰሂህ ቢሆንም አንቀበልም ይላል። ከአቅል ጋር ከተጋጨ መጀመሪያ

አላሁመ መውጁድን ቢላ መካን አላሁመ መውጁድን ቢላ ከፊን ወላ ጅሃ እያላለ ሰው፣ ወላሂ ለዐዚም መቼም ቢሆን ጀነት እንዳትጠብቅ። አንዴ ድገምልን ሰው አቡ ዳንያ ጋር እንጠያየቅ፣ ድገምልኝ ሰው እንዲሰማህ እኮ ነው። በደም እንዲሰማህ ነው። በደም ኡማው እንዲሰማህ አንድ ስትናገር አይደለም። አቡዳኒ አሰፍኝ ጋር አስተምረኝ። ሶርፉን አንተ አስተምረኝ ስለ ሰርፍ አይደለም የጠየኩህ እኔ ነሐ ሰርፍ ውስጥ አልገባሁም እ እንደዛ ብገባማ አንተ ጋ የምናወራው መጀመሪያ ቡዲያኒ የተነፈሳትን ለስላላን ያለ አቅጣጫ ነው ያልከው። ምንድን ነው ስድ ገማ አንድ ደረቅ ስለሆናችሁ እኮ ነው የማንግባባው። ጥቁር ሽንጋ ላይ ውሃ ማለት ነው። ከድምፅህም ስረዳ ትልቅ ሰው ትመስላለህ፣ ግን ራስን እያቀለልከ ነው። ለምን ትሳደባለህ? ጋር ቤቱ የኔ ነው። ከኔ ጋር ነው እያወራክ ያለው አሁን አላሁ መውጁዱን ቢላ መካን ያላለ ሰው ጀነት እንዳጠብቁ ነው ያልከው አይደል? ባጭሩ አላህ አልሽ ላይ ነው ብለህ፣ ወላሂ እንዲያጠብቅ ነው ማሻለህ። ክፈትልኝ ኪታብ፣ የላህ አንድ እንደዚህ ያለ ሀዲስ ወይ ቁርአን ክፈትልኝ። በቃ ጨረስን። እሺ፣ ድምፁን ያዙ የዚህ ሰውዬን። እሺ፣ በጣም ማሻለህ። ወላሂ ወላሂ ብሏል። እንግዲህ የጀነት መንገድ ይሄን ነው ብሏል፣ ሊያሳየን ነው። ከቁርአን ከሀዲስ ሰምታችኋል እንግዲህ። ይሄን ያላለ ጀነት አይገባም ብሏል። የላ እስኪ አላህ ደበቀን ማለት ነው የጀነት መንገድ ወይስ ነብዩ ደበቁን እንዴ? እስኪ ያሳየን ክፈትና፣ ያለ ነግሮ አንዱ ቢላ ያለ አላሁ መውጁዱን ቢላ መካን ያላለ ሰው ጀነት አይገባም? ወይ አላህም ደብቆናል ማለት ነው። በላይ ነው ያለውን አርሽ ኢስተዋ ትርጉም አለው። አንድ ብቻ ነው ያለው ከአላህ ጋር ከተያያዘ አንድ ብቻ ነው ያለው። በቃ አለቀ፣ ሌላ የለውም። እስተዋ አላህ ካለ አንድ ብቻ ነው፣ ሌላ ምንም የለውም። ምሳሌ ልሰጠህ ይችላለሁ። እኔ ቁርአን ላይ፣ እሺ እሺ፣ አረህማኑ አለል አርሽ እስተዋ ሲል አላህ ከአርሽ በላይ ነው ብላችሁ ታምናላችሁ አይደል? በቃ እኔ ያው ሌላ ጥያቄ አይደለም፣ አሳየን። ያው ከታች አሳየን እያሉ ነው ተማሪዎች አሁን ላይ። ጀነት እንዳጠብቁ፣ ሽታውንም አታገኙም። በቃ ጀሃነም ቪአይፒ ተይዛላችኋል። ለንገርህ እንጂ ማጀመሪያ ይስተዋ ያለው አንድ ትርጉም አይደለም። አሳየን አሳየን ቢላ መካን ሚለውን ከቁርአን ከሐዲስ ከፍታ አሳየን። ማሻአላ እንከተል ግዛል ለነገር ነው ለነገር፣ ጀነት ነው በቃ ሌላ ቦታን አኒል ዓለሚን ሲ እሺ እ ቢላ መካን ክብር ማለት ክፈት ልኝ አላህ መውጁድ ቢላ መካን የሚል እንዴ? የጀሃነም መንገድ መሄድ አንፈልግም እኛ። ክፈት እናሳየን። በተውይል እኮ ስለማታምኑ ነው ችግራችሁ። ተውይል የሚባል ነገር ማነው ያወለልክ ይሄን? መውጁድ ቢላ መካን ብሎ የላ ዓሊም ጥቀስ፣ ሰለፍ ኧረ፣ ሙሪድ በዚህ ምንም አልሰማህም ልንገርህ

ወይ ደግሞ አሳየን፣ ያለበለዚያ እንዲሁ ስንፋጠጥ ነው የምናነጋው፣ እንዲሁ ስንፋጠጥ። ወላሂ ተንሳ፣ እንዳትረሳ ደግሞ ከታች ድምፅህም ይዙዋሉ። ብዙ ክፈትና አሳየን። የለ ሎጋ ስለማታውቁ በተዕዊል ስለማታምኑ በአንዲ ድረቃሽ የለም በልና ቃሉ የለም በልና ቁርአን ላይ ሽታውም የለም በልና፣ ከዛ ተዕዊል ላድርግ ብለህ ተዕዊል አድርግልኝ ግን በቃ ሽታውም የለም በል። ነሱ የለም ሽታውም የለም ነሱ ግን ታዊል አለ አንተ ድርቅ ማለት ብርቅ ካልካል፣ እንዴ እንግባባ። ልዛም ያደረግኩ መውድን ቢላ መካን ሚል ሽታውም የለንበልና ከዛ ተዊል ላሳይክ፣ በተዊል የተደረገ ላሳይክ። መውድን ቢላ መካን ብላ መጀመሪያ ግን ሽታውም የለን በለኝ። የላህ ቃል በቃል በተዊል ታምናለህ አታምንም? አምናለሁ። እሺ ኢስታው ያለውን እዛ ቦታ ላይ ለአላህ በምንድን ነው የሚያመጣው? ላይ አትሂድ መጀመሪያ አሳየኝ፣ የምትመጣው ያንተ መረጃ ሳይ ነው። ጀነት እንዳታገኙ እርም ነው እናንተ ላይ፣ ሽታውንም እንዳጠብቁ ጀሃነም ነው።

እዚህ ብትመታ ይጮሃል። አየህ ባዶ በርሜል እንደዚህ ብትመታ ይጮሃል። ዝም ብሎ ባዶ ነው። መረጃ የለም። ምን የለው ምን የለው ባዶ በርሜል ዝም ብለህ ብትመታው ቧ ቧ ቧ ቧ ይላል። በቃ ዝም ብላችሁ ትጮሃላችሁ። መረጃ አንድ ክፈት ውስጥ ባላት አትከፍቱም። ማን ያለው መውጁዱን ቢያ መካን እንደ ቁርአኑን እንኳን እሺ። በቃ አዘንኩልህ እኮ ሳይቅ ምንም የምታመጣ ነገር አይደለም። በቃ ቁርአኑ ይቀርልና። እሺ፣ ተፍሲር አምጣ አልኩ ተፍሲር ማምጣት አልቻልክም። እሺ፣ ሰለፍ አምጣ አልኩ ሰለፍ ማምጣት አልቻልክም። ማሻአላ አንተ ከሰሃባ በልጠህ ከሰለፍ በልጠህ ከምን በልጠህ ከሁሉ በልጠህ አንተ ቁጫልክ አልክ? ዛሬ ተው፣ ተው፣ ማህመድ ተው፣ ተው። ጭራሽ ደግሞ እኛን ጀሃነም ተይዞላችኋል ቦታ ትላለህ፣ ጀነት አትገቡም ትላለህ። ኦኬ እኛን ጀነት የሚያስገባ ነገር አላህ ደበቀለኛ፣ ደበቀለኛ? ወይንም ቢላ መካም ቢሉ አላህ ነው ደበቀ ወይ ነብዩ ነው የደበቁ አለይሂ ሰላቱ ሰላም ለኛ? ተው

ሐዲስ ክፈት የለም፣ ሰለፍ ክፈት የለም፣ ተፍሲር ክፈት የለም። ታሪያኛ አውዝ ቢላ ወላሂ፣ በጣም ይከብዳል። እና እነዚህ ሰዎች እወቋቸው፣ ሌላ ጊዜ እንደዚህ ናቸው። እሺ፣ አሁን ይሄኔ የሆኑ ጃሂሎች ፊት ተሰብስቦ ቢሆን ወይ ደግሞ አህባሾች ተሰብስቦ ቢሆን እንደዚህ ያለ ቁርአን ላይ እከሌ ዓሊም እንዲህ ብሏል፣ እከሌ ይል ነበር። እኔ ፊት ሲሆን አይልም፣ ጸጥ። ለምን እከፍትለታለሁ? አንድ ቃል ካፉ ቢያወጣ መሽለቅ አድርጌ ኪታቡን እከፍትለታለሁ፣ መሽለቅ አድርጌ እከፍትለታለሁ። ኪታብ አያችሁ፣ በእጄኗ ኪታቡ መሽለቅ አድርጌ ስንት ነው ያልከው እለዋለሁ። ያን ስለሚያቅምን አለ ጸጥ አለ። ጎበዝ ነው ማሜ ደግሞ አራዳ ነው። ጸጥ አለ። ፈራ። እያቸው ሊጋለጥ ነው። እወቁ። እነዚህ ሰዎች አንድ መረጃ ኖራቸው አይደለም ያወሩት። እሺ አሚንቱ መንፊ ሰማ ማለት በሰማይ ውስጥ ማለት አይደለም ከሰማያት በላይ ማለት ነው። አየህ፣ ከሰማያት በላይ ደግሞ አረሻል እንደሚታወቀው ባህር አለ። ከባህሩ በላይ ኮርሲ፣ ከዛ በላይ ከአርሹ በላይ አላህ አለ። ልክ አብደላ ብን መስዑድ እንዳሉ። እናንተ አታውቁም እኮ አሁን ሀዲስን ብነግረህ እኮ አትቀበል

እሺ ጥያቄ ያላችሁ አንድ ቁጥር ጻፉ። እሺ ጥያቄ ያላችሁ አንድ ቁጥር ጻፉ። ግቡ እስኪ አህባሾች ካላችሁም ግቡ። ያ ቤታ ምንሽ ነው? እንደ ፍልስፍና ጥላችሁ እንደው ታውቃለሁ። እኔ እኔ አላውቃቸውም እኮ የምታውቋቸው ካላችሁ መጀመሪያ ጠቁሙኝ። እኔ እኮ እኔ ሸህ ይመስለኛል እኮ ሳያቸው እንደው አንዳንዴ እንትን ሲሉ

ቁርአን ብቻ እዳይሆን እንደማይ ሰለፎቹ ይኸው ላሳይፍ ነው እ ያው እናንተ እባትቀበሉ ቁርአን ሀዲስ አትቀበሉ፣ ሰለፎቹን አትቀበሉ፣ አዑዝ ብላህ ብቻ የምትቀበሉ እናንተ። አዑዝ ብላህ ሚነ ሸይጣን ረጂም አዑዝ ብላህ ሚነ ሸይጣን ረጂም። አጀባ አጀባ። እሺ፣ ይህ ክታብ ክታቡ ተውሂድ ሊምን ሁዘይማ ነው። ምን ይላል አብደላህ ቃለ አብደላህ ብኑ መስዑድ ምን እንዳለ ይናገረናል። ይኸው በሰነድ ነው ያለ አይሽ ወሐደሰና አህበድ ኢብኑ ሰና ሲናን ቃለ ሰና የዚድ ኢብኑ ሃሩን ቃለ ሰና ሐማድ እያለ አን ዓሲም ይዞ ማለት ነው። ምን ይላሉ? ሰነድ ከጠቀሱ በኋላ አን አብደላህ ከአብደላህ ተይዞ ቃል እንደዚህ አለ። ማን አብደላህ ብኑ መስዑድ ማለት ነው። በይነ ኩል ሰማይ ያንዳንዱ ሰማይ ከእንዳንዱ ሰማይ እስከ ሌላኛው ሰማይ ያለውን ርቀት መሲሮቱን ርቀቱን ሲናገር ምንድን ነው አለ

ወላሁ አላህ ደግሞ የት ነው ያለው? ከዓርሽ በላይ ነው አላህ የት ነው ያለው? ከዓርሽ በላይ ነው። ዓርሽ ያለው ከውሃው በላይ ነው እያሉ ይኸው ሳህቦች ይናገራሉ። ግን ከዓርሽ በላይ ከመሆኑ ጋርስ ወየዕለሙ አዕማለኩም ስራዎቻችሁን ያውቃል የት ከመሆኑ ጋር ከዓርሽ በላይ ከመሆኑ ጋር ከዓርሽ በላይ ነው ማለት ከእናንተ ስራ ይደበቅበታል ማለት አይደለም። ከሰባት ሰማይ በላይ ነው ማለት እያሉ ይናገራሉ። ማነው ይሄን ያለው? ይኸው ኪታብ ላሳያችሁ። ሰለፎች፣ ይኸው ኪታቡ ተውሂድ የማን ኢብኑ ኹዘይማ ናቸው። ኢብኑ ኹዘይማ መች የነበሩ ናቸው? 223 እንዲህ ነው መረጃ የሚጠቀሰው። ዝም ብሎ ይህ ጀሃንም ናቸው፣ እንደዚህ ናቸው፣ ጀነት አታገኙ፣ እንደዚህ አላህ አላህ አላህ አላህ ከባድ ነው። ዓለም ላይ ስንት ቢሊዮን ስንት ሚሊዮን ህዝብ አለ። አላህ ከአርሽ በላይ ነው የሚል ይኸው ሁሉ ጀሃንም ነው። ማሻአላ እናንተ ናቸው የጀነት ፉቀራዎቹ፣ ጫትቃሚዎቹ ምናምን በቃ ዝም ብሎ ጫት ቤት ያለ ጫት ቤት የሚዞረው ወይ ደግሞ ዝም ብሎ የሚፈለሳ ድብ ይደለቀ የሚዘለው እሱ ማሻአላ ቪአይፒ ተዘጋጅቶለታል። ጀነት ያ ሁሉ ይሄ ሁሉ ሙእሚን ይሄ ሁሉ ዓለም ላይ ያለ ይሄ ሁሉ የሐረም ኢማም በለው የሐረም ኻጢብ ይሄ ሁሉ ጀሃነም ነው። እናንተ በየጉራንጉር ተደብቆ እንትን የሚለው ሱሰኛው እሱ የጀነት ነው። ማሻአላ እሱ ቪአይፒ ተፈርሞለታል። አጀብ! የእናንተ ደግሞ እናንተ ነው የተለየን። አላህ ይጠብቀን።